የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸውን መረጃዎች ይዘናል። በቅድሚያም ርዕሶቹ እናስደምጣቸዋለን። የዲጂታል ካርታ ጥያቄ ያቀረቡ ተገልጋዮች ይዞታቸውን መነጠቃቸው ተሰማም። በአዲስ አበባ ከተማ ሰፊ መሬት ለሊዝ ጨረታ ሊቀርብ ነው። መንግሥት ከ50 ሺህ በላይ ቤቶችን ለዜጎች በነጻ አቅርባለሁ ማለቱ እያነጋገረ ነው። መሬት በመውረር ግንባታ አከናውነዋል የተባሉ ግለሰቦች ላይ እርምጃ ተወሰደም። በኢትዮጵያ ያለው የሰብዓዊ መብት አሳሳቢ ነው ተባለም።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 አስተያየታቸውን የሰጡ ባለ ጉዳዮች እንዳሉት ለመኖሪያ ቤት የዲጂታል ካርታ ጥያቄ በኦንላይን ካቀረቡት የአገልግሎት ክፍያ በቴሌብር በኩል እንዲከፍሉ ከተደረገ በኋላ የኦንላይን አገልግሎት መቋረጡ እና ሰነዳቸው አልተሟላም ተብለው በኦንላይን መልስ እንደተሰጣቸው ተናግረዋል። አገልግሎቱ ለምን እንደተቋረጠባቸው ለመጠየቅ ወደ ክፍለ ከተማው ባቀኑበት ጊዜ ደግሞ ይዞታቸው ለካራ ቆሬ አፓርታማ እንደተሰጠባቸው በመሀንዲሶች በኩል መገለጹን እንደሰሙ አስረድተዋል። መፍትሄ የሚሰጠን አካል የለም፣ የሚሉት የክፍለ ከተማው የዲጂታል ካርታ ተገልጋዮች ለበርካታ ዓመታት ለፍተን የሰራነውን ቤትና ይዞታ በቀላሉ ለካራ ቆሬ አፓርታማ ተሰጥቷል መባሉን አንቀበልም ማለታቸው ተዘግቧል። በኢትዮጵያ ያለው የሰብዓዊ መብት አሳሳቢ ነው ተባለም። በጄኔቫ እየተካሄደ ባለው የተመድ ጉባኤ 44 አገሮች በኢትዮጵያ ያለው የሰብዓዊ መብት ያሳስበናል አሉም። በስዊዘርላንድ ጄኔቫ እየተካሄደ ባለው የተባበሩት መንግስታት ድርጅት 58ኛው የሰብዓዊ መብቶች ጉባኤ 44 አገሮች በኢትዮጵያ ያለው የሰብዓዊ መብት አያያዝ ሁኔታ ያሳስበናል ሲሉ መግለጫ አውጥተዋል። እንደ ኤሮፓያን አቆጣጠር ከየካቲት 24 ቀን 2025 ጀምሮ እየተካሄደ ባለው ጉባኤ የአውሮፓ ህብረት ተወካይ ሀገሮቹን በመወከል የካቲት 24 ቀን ባቀረቡት መግለጫ ሀሳብን በነፃነት መግለጽ፣ ሰላማዊ ሰልፍ ማድረግና መደራጀት ላይ ያሉ ገደቦችን በመጥቀስ ጋዜጠኞችን፣ የሲቪል ማህበረሰብ ድርጅቶችንና የመብት ተሟጋቾችን ማፈን አሳሳቢ ናቸው ብለዋል። በተጨማሪም በመንግስትና መንግስታዊ ባልሆኑ አካላት የሚፈጸሙ የመብት ጥሰቶች አሳሳቢነት እየጨመረ መሆኑን የተመድ ከፍተኛ የሰብአዊ መብት ኮሚሽንን መረጃ ዋቢ በማድረግ እንዲስተካከሉ አሳስበዋል። የንጹሐን ግድያ፣ ማንገላታት፣ ማሰቃየት፣ በኃይል መሰወር፣ ዜጎችን ከህግ ውጭ በቁጥጥር ስር መዋልና መሠረተ ልማቶችን ማውደም መቆም አለባቸውም ብለዋል። በአዲስ አበባ ከተማ ሰፊ መሬት ለሊዝ ጨረታ ሊቀርብ ነው። የአዲስ አበባ ከተማ አስተዳደር መሬት ልማትና አስተዳደር ቢሮ በጥቅሉ 18 ሄክታር ስፋት ያላቸውን 427 ቦታዎች ለሊዝ ጨረታ ሊያቀርብ መሆኑ ተሰምቷል። በመዲናይቱ 9 ክፍለ ከተሞች የሚገኙት እነዚህ ቦታዎች ለመኖሪያና ለንግድ አገልግሎት የሚውሉ መሆናቸውም ተገልጿል። በከተማይቱ የመሬት ልማትና አስተዳደር ቢሮ የመሬት ዝግጅትና ባንክ ጥበቃ ዳይሬክተር አቶ ሀብታሙ ተስፋይ እንደተናገሩት ለጨረታ የሚቀርቡት ቦታዎች በተለያየ አግባብ ወደ መሬት ባንክ የገቡ ይዞታዎች ናቸው። በአሁኑ ዙር ጨረታ በቦሌና ልደታ ክፍለ ከተሞች የሚገኙ የመሬት ይዞታዎች እንዳልተካተቱ ዳይሬክተሩ ገልጸዋል። ለጨረታ የሚቀርቡት ቦታዎች ዝርዝር በዚህ ሳምንት ታትሞ በሚወጣው አዲስ ልሳን ጋዜጣ ማግኘት እንደሚቻል የአዲስ አበባ ከተማ የመሬት ልማትና አስተዳደር ቢሮ ባወጣው መግለጫ አስታውቋል። ይህንን ተከትሎ የጨረታ ሰነድ ሽያጩ ከእጅ ንክኪ በጸዳ መልኩ ከመጪው ሰኞ መጋቢት 1 እስከ መጋቢት 12 ድረስ ባሉት ቀናቶች የሚከናወኑ መሆኑም ተጠቁሟል። መሬት በመውረር ግንባታ አከናውኗል የተባሉ ግለሰቦች ላይ እርምጃ ተወሰደ። መሬት ባንክ የገባ መሬት በመውረር በተገነባ ግንባታ ላይ እርምጃ መውሰዱን የአዲስ አበባ ከተማ ደንብ ማስከበር ባለስልጣን አስታውቋል። የአዲስ አበባ ከተማ ደንብ ማስከበር ባለስልጣን በአቃቂ ቃሊቲ ክፍለ ከተማ ወረዳ ሁለት መሬት ባንክ ገብቶ ሲጠበቅ የነበረም 1000 ካሬ ሜትር የህዝብና የመንግስትን መሬት በህገወጥ መንገድ ሁለት ግለሰቦች የ2012 ዓ ም ካርታ አለን በማለትና ከወረዳው የግንባታ ፍቃድ በማውጣት ቦታውን አጥረው ህገወጥ ግንባታ ለመገንባት ሙከራ ሲያደርጉ መያዛቸውን የባለስልጣን መስሪያ ቤቱ መረጃ ያሳያል። ባለስልጣኑ መሬት ባንክ ገብቶ ሲጠብቀው በነበረ መሬት ላይ የተገነባውን ግንባታ በማፍረስ የመንግስትና የህዝብ መሬት ወደነበረበት እንዲመለስ ማድረጉን አስታውቋል። ጥፋተኞቹን ለህግ ለማቅረብ መረጃውን በማደራጀት በሊዝ አዋጁ ተጠያቂ ለማድረግ በሂደት ላይ መሆኑንም ጠቁሟል። ባለስልጣኑ በህገ ወጦች ላይ የሚወስደውን እርምጃ አጠናክሮ እንደሚቀጥልም ገልጿል። መንግስት ከ50 ሺህ በላይ ቤቶችን ለዜጎች በነጻ አቅርባለሁ ማለቱ እያነጋገረ ነው። ቡርኪና ፋሶም በሽግግር ፕሬዝዳንትነት እየመሩ የሚገኙት ወጣቱ ኢብራሂም ትራኦሬ በዝቅተኛ የኑሮ ደረጃ ለሚገኙና ቤት ለሌላቸው ቡርኪና ቤዎች ነጻ ቤቶችን መገንባት መጀመራቸውን አስታወቁም። በዚህ ፋሶ ማየው በተባለው ከተማ በመጀመሪያው ዙር ከ50 ሺህ በላይ ሁሉም መሠረታዊ ፍላጎቶች የተሟሉላቸው የመኖሪያ ቤት ለዜጎች ለማድረስ ታስቧል ተብሏል። በ2030 እያንዳንዱን የቡርኪና ፋሶ ህዝብ የቤት ባለቤት ለማድረግ ራእይ ተይዞ እየተሰራ ነውም ብለዋል። እነዚህ ፕሮጀክቶችን ለመደገፍ ከደሞዝ ምንም አይነት ቀረጥ አይቀነስም ብለዋል። ኢብራሂም በሁለት ዓመት የስልጣን ቆይታ ብቻ 18 መፈንቅለ መንግሥትና የግል በጣም ሙከራዎች የተደረገበት ሲሆን ምክንያቱም አንድ ሀገር በምግብ ራሷን ሳትችል ሉዓላዊ ናት ልትባል አትችልም የሚለው ፍልስፍናው እንዲሁም አፍሪካ በኢኮኖሚ ተጠቃሚነትና ደህንነት የህዝብ ተጠቃሚነት ላይ እየሰራቸው የሚገኙ ትልልቅ ሀሳቦች በምዕራባውያን ስላልተወደዱለት እንደሆነም ይገለጻል። ትራውሬ በሁለት ዓመታት ቡርኪና ፋሶን ከነበረባት ዕዳ ሙሉ ለሙሉ ያላቀቀ በ ኤሌክትሪክና በፀሐይ ብርሃን ቻርጅ የሚደረጉ መኪናዎች ማምረት፣ የወርቅ ማዕድን ማውጫ የቲማቲም ማቀነባበሪያ የስንዴና መሰረታዊ ምግብ ፍጆታዎች ማቀነባበሪያ በሆስፒታል ቱሪዝም ዘርፍ በድሮን እና ሌሎች ሀገሪቱን ከሸማችነት የሚያላቅቁ አገር በቀል የሆኑ ከ9 በላይ ግዙፍ ሜጋ ፕሮጀክቶችን ማስጀመር ችሏል በቡርኪና ፋሶ ታራሚዎች በስር ላይ ያሉ በግብርና የሚሰሩ ሲሆን ለሀገራቸው ፋይዳ ያለው ተግባር እያከናወኑም ይገኛል የሊን በተባለው ፕሮጀክት ደግሞ አንድ ሚሊዮን መብራት አይተው ለማያውቁ ዜጎች መብራት ተጠቃሚ የሚያደርግና ብሩክኒዝም የተባለ አገሪቱን ከኢኮኖሚ ጥገኝነት የሚያላቅ ብሔራዊ ባንክ አቋቁመዋል የኮካ ኮላ ካምፓኒ 12 ትሪሊዮን ብር በማውጣት ከ10 ሺ በላይ ብሩኪናውያን የሥራ ዕድል የፈጠረ ካምፓኒውን በብሩኪና ፋሶ አቋቁሟል። ትራውሬ የጀመራቸው ግዙፍ ፕሮጀክቶች በምርታማነት በደህንነት፣ በሥራ ፈጠራ እየፈጸመ የሚገኘው ተግባር ዓለምን እያስገረሙ ይገኛል። ብሩኪና ፋሶን ከጥገኝነት አላቆ ከድህነት የጸዳች አገር እያሸጋገረ ነው ሲሉ ከበርካታ መሪዎችና ግለሰቦች አድናቆት እየተቸረውም ይገኛል። አንድ አገር በምግብ ራሷን ሳትችል ሉዓላዊት ናት ልትባል አትችልም፣ የሚለው ትራወሬ ትንሹ ሳንካራም እያሉ ይጠሩታል። የጠፉት 181 ኢትዮጵያውያን ሞተው ሊሆን እንደሚችል ተገለጸም። የዓለም ስደተኞች ድርጅት አይኦኤም ከጅቡቲ ተነስተው ወደ የመን በመጓዝ ላይ ያሉ በጀልባ መገልበጥ የጠፉትን ሰዎች የማፈላለግ ጥረቱን መቀጠሉን አስታወቀም። በተገለበጡት ሁለት ጀልባዎች ውስጥ የተሳፈሩት 181 ሰዎች ኢትዮጵያውያን መሆናቸው የተገለጸ ሲሆን ድርጅቱ ዛሬ ባወጣው መግለጫ 124 ወንዶችና 57 ሴቶች መሆናቸውን አስታውቋል። እነዚህ የጠፉት ሰዎች ምናልባትም ሞተው ይሆናል የሚል ግምት እንዳለ የጠቀሰው መግለጫው በፍለጋው ላይ ዓለም አቀፍ ትብብር እንዲደረግ ጥሪ አቅርቧል። ጨምሮ እንደገለጸውም ለዚህ አሳዛኝ አደጋ መንስኤ የሆነው ህገወጥ የሰው አዘዋዋሪዎች ከየመን ሲቪል አቪየሽንና ሜትሮሎጂ ባለሥልጣን የተሰጣቸውን ማስጠንቀቂያ ቸል በማለታቸው ነው። በወቅቱ ጠንካራ ንፋስና ማዕበል እንዳለ ነግሯቸው ጉዟቸውን እንዲያቆሙ በተደጋጋሚ ተነግሯቸው የነበረ ቢሆንም ለመቀበል ፈቃደኛ ለመሆናቸውንም አስታውቋል። ሄሊኮፕተር ላይ በተፈጸመ ጥቃት ጄኔራሉ ተገደሉ። ደቡብ ሱዳን ውስጥ በተባበሩት መንግስታት ድርጅት ሄሊኮፕተር ላይ በተፈጸመ ጥቃት የሱዳን ጦር ጄኔራልን ጨምሮ በርካታ ሰዎች መገደላቸውን ድርጅቱ አስታወቀም። ሄሊኮፍተሯ በቅርቡ ግጭት በተፋፋመበት የላይኛው ናይል ተፋሰስ ግዛት የሀገሪቱን ጦር አባላት ልታስወጣ በምትሞክርበት ወቅት እንደተኮሰባት ተገልጿል። በጥቃቱም አንድ ሄሊኮፕተሯ ሰራተኛ ቆስለው የነበሩ ጀኔራልና በርካታ የደቡብ ሱዳን ወታደሮች መገደላቸውን በደቡብ ሱዳን የመንግስታቱ ድርጅት ተልእኮ ባወጣው መግለጫ አመልክቷል። ወታደሮቹን ውጊያ ከተፋፋመበት የላይኛው ናይል ተፋሰስ ግዛት ለማስወጣት በሚሞከርበት ወቅት የተፈጸመው ጥቃት በጦር ወንጀልነት ሊፈረጅ እንደሚችል የተባበሩት መንግስታት ገልጿል።